ሰላም አሌይኩም ጀማዓ እንዴት ናችሁ ደና ናችሁ ወይ አልሐምዱሊላ ዛሬ የማሳያችሁ አርባ ስምንት ሺ አምስት መቶ ብር ፈጄ ባህር ዳር ከተማ የሚላክ ነው ለተማሪ ልጆች የሚሆን እቃ ማለት ነው አብራችን ቆዩ እስከ መጨረሻው ላይክና ሰብስክሪፕሽን ማድረግ እንዳይረሳ የምንጀምርላችሁ እዚህ ጋር ሁለት ከለር መዘፍዘፊያ አለ ሁለት ከለር መዘፍዘፊያ ኦኬ በሚለው ማለት ነው እነዚህ የውጭ ናቸው ዋጋቸው 1300 ብር ነው ማለት ነው። ከዛ እዚህ ጋር እንደምታወት ደግሞ ሶስት ፕላስቲክ መክተፊያ አለ ማለት ነው። የዚህ ዋጋ ደግሞ 750 ብር ነው። እዚህ ጋር የእንጀራ አለ ትልቁ 450 ብር። እዚህ ጋር ደግሞ እንደምታወት ሁለት ለበርበሪና ሽሮ መቀነሻ የሚሆን እዚህ ጋር ደግሞ 180 180 ሁለቶቹ 180 180። ከዛ ሁለት የልብስ ባስኬት ሁለቱም አንድ አይነት ከለር ስለሆኑ ነው ጀማ ሁለት የልብስ ባስኬት አራት ከሀምሳ አራት ከሀምሳ ዘጠኝ መቶ ብር እዚህ ጋር ደግሞ ሁለት ከሀምሳ ሁለት ከሀምሳ ሀያ ሀያ ሊትር ባሊ አመቶ ሀምሳ ብር እዚህ ጋር ደግሞ የእቃ ማንጠፍጠፊያ ኮማንዶ ሁለት መቶ ሀምሳ ሶስት መቶ ሀምሳ ብር ደግሞ የዳቦ ክዳን ያለው በነገራችን ለአረብ ሀገር ሆናችሁ ይሄ እቃ የሚጠቅም አይመስላችሁም? እኔም ስለኖርኩበት ልንገራችሁ ብዬ ነው። ለማንኛውም ክዳን ያለው የዳቦ ማብኪያ የዚህ ዋጋ 350 ብር የሽንኩርት ሼልፍ 600 ብር። የሽንኩርት ሼልፍ ይሄ ማለት ነው 600 ብር። 150 ብር የተቀቀለው የእንጨት ማንኪያ እዚህ ጋር ደግሞ ሁለት የስጋ ቢላ እዩት እንዴት እንደሚያምር ማሻላ። እነዚህ ደግሞ 55 50 1100 ብር ሁለቶቹ ማለት ነው። ከዛ ጭልፋ 250 እዚህ ጋር ደግሞ ሹካና ማንኪያ 320 320 እዚ ጋር ሻይ ማንኪያ መቶ ብር። ከዛ ጀማአ እዚ ጋር እንደምታዩት ደግሞ 3 ሀባ መጥበሻ 28፣ 26፣ 24 ቁጥር 4400 ብር፣ 4400 ብር። እዚ ጋር ደግሞ ፌርሜሎ በጣም ቆንጆ የሆነ ፌርሜሎ 500 ብር። 50 ብር መቆንጠጫ ከዛ ጀማአው ምን አለ እዚ ጋር እንደምታዩት የጥበብ ስኒ እና የጥበብ ረከቦት፣ የጥበብ ረከቦት 2700 ብር። 400 ብር ደግሞ የጥበብ ስኒ 1400 ብር። ደግሞ ፓርቲሽን አያች ኤትሪ እንዴት አባቱ እንደወደድኩት የራሱ ለቤት ተመኝቼዋለሁ። ኢንሻአላህ ገዛዋለሁ። ደሞ ዋጋው ሺህ ሁለት መቶ ብር ነው። ይሄ ትልቁ ነው። ጀማዩት እንዴት እንደሚያምር ይሄ ትልቁ ነው። ወላሂ አጅብ በጣም ወድጃለሁ እኔ ማሻአላህ ተባርከማ ሶስፒስ ነው። ያ ትንሿ የምትባለው እቺ ናት። ዋጋው ሺ 200 ብር ዋጋው ራሱ መካከለኛ ዋጋ ነው። ፓርቲሽን ሺ 400 ብር፣ አያምርም? ማሻአላ ከዛ ጀማው እዚህ ጋር ምን አለ መሰላችሁ? የሾርባ ማክ 1150 ብር። ከዛ ደርዘን እነዚህን ቢላዎች ብላኛለች። እነዚህ 2200 ብር ናቸው። 12 ሲባዛ በ200 ብር ሂሳብ ሰሩት ማለት ነው። ከዛ ጀማ የሻይ ብርጭቆ ይቺ ማለት ናት። የሻይ ብርጭቆ አላሳያችሁ ይቺ ነች። ዋጋው ደግሞ ግማሽ ደርዘን አምስት መቶ ብር ግማሽ ደግሞ የውሃ ብርጭቆ ባጭሩ አንድ ሺህ ሁለት መቶ ብር። ከዛ ሀያ አራት ሀባ ምናለችኝ። ይህንን ባለ ሰማንያ ብሩን የቁርጥ ስሀን ይሄ ሀያ አራት ሀባ ነው ማለት ነው። ጀማው ኳሊቲ የወጥ ማራቢያ ሶስት ሺህ ሶስት መቶ ብር ደግሞ ሺ ማን ነው ሶስት ሺ አምስት መቶ ብር። ደግሞ ስቶቭ አንድ ሺ ብር። የሻይ በራድ ሺ ዘጠኝ መቶ ብር። ደግሞ አዲስ የመጣችው የቡና መፍጫ በጣም ቆንጅዬ ናት። እሷም አክለሪክ የውሃ ጆግ ሁለት ሺ ስምንት መቶ ብር፣ ሁለት ሺ ሁለት መቶ ብር። የውሃ ቦይለር ሶስት ሺ ስምንት መቶ ብር። ኢጣል ብረት ድስት ባለ አምስት ይሄ ማለት ነው አያችሁ ራሱ ወፍራም አይደለም መካከለኛ ነው ያለው ብያቸኋለሁ። ውፍረቱ ላይ መካከለኛ ነው እና ሐባይቢ ከወደዳችሁት ላይክ እና ሰብስክራብ ሼር ማድረግ እንዳይረሳ። 350 ሊትር ነበር ያለች በርሚል ስላላገኘው 320 ነው፣ 30 ሊትር ብልጫ አለ ያኘው ጋ ዋጋው ይሄ 2800 ብር። እና ጀምአው ማሻላ ተባርክ ረህማን። ይሄንን ዕቃ ከወደዳችሁት እንግዲህ 50 ሺህ ባልሞላ ብር የተገዛ የቤት ዕቃ ነው። ከወደዳችሁት ላይክ እና ሰብስክራብ ሼር በማድረግ ሌሎቻችሁን ማዘዝ ለምትፈልጉ በ0967 1771 94 ማዘዝ ትችላላችሁ ማለት ነው። ይህንን የመሰለ የቤት እቃ ገዝቼላት አለሁኝ። ማሻአላ ተባረክ ረህማን የሚሄደው ደግሞ ባህር ዳር ከተማ ነው። እንሻላ ነገ መኪና ካገኘሁ ነገ እልክላት አለሁ ማለት ነው። ዛሬ አናግርን አሁን ማታ አናግርና አለካሉ በርሚልና ካርቶን ላይ መደረግ ያለበት እቃ ነው። እልክላት አለሁ ማለት ነው ብቻ አምናኝ አገሯ ላይ የምታያዘው ሰው አታደለም። ኮምቦልቻ ድረስ ያዘዘችው ይሄን እምነቷን ደግሞ ብሬ ላከችልኝ ትናንትና ነው። ለተማሪ ልጆች ነው። አደራ ስላለችኝም ያው በአክብሮት ይሄንን የመሰለ ቃ ገዝችላታለሁኝ። እህቴ እንግዲህ ያው እንደምትወዳቸው ተስፋ አደርጋለሁኝ፣ እነዚህን ያማሩ የተዋቡ የቤት እቃዎች። ማሻላ ተባርክ ረህማን ሌሎቻችሁም አዝ ለምትፈልጉ ደግሞ እዘዙ። ሰላም አሌይኩም ሰላሙ አሌይኩም አራምትላ በረካቱ ጀማአው እንዴት ናችው፣ ዳናናችሁ ወይ አልሐምዱላ። በጣም ዳናነኝ፣ እናንተ እንዴት ናችሁ? ጠኝነት አፍያ ሁሉ ሰላም ከነጋ ሁሉ ሰላም። ዛሬ የማሳያችው ፓሶ ሚሊ የሚሄድ አስቤዛ ነው፣ እንድሁም ደግሞ ልእናቷ የራያ አለ። ሁሉንም የማሳያችሁ ነው የሚሆነው እንሻ በአላ ፍቀር ማለት ነው። እና ጀማው በመጀመሪያው እዚጋር ለምታወት ከቃ የጅማ ረከቡት ሺ8መቶ ብር እና አምስት መቶ ብር ደግሞ አገረኛ ስኒ አላት ማለት ነው። ፌርሜሎ እና ማጨሻ እና የጀበና ማስቀመጫ አብሮ አለው ማለት ነው። እና ሀዋይ ቢ ማሻላ እንደምትወዱት ተስፋ አደርጋለሁኝ። ከዛ ካርቶን ቴምር ሁለት ሺ ሁለት መቶ ብር እና ሁለት ዋህሎ ዘይት በሺ ሰባት መቶ ብር ሂሳብ ነው የገዛሁላት እና እንሻላ እዚጋ የራያ ቀሚሱን የፈለገችው እሷ እንትን የሌለው ነው ስሙን ጥሩልኝ። ጎማ የሌለው ነው፣ ጎማ የሌለው እኔ ገዝቻ አላቅም፣ ግን በጣም ትልቅ ሆነ። እንደው ዝም ብዬ ሳይሆን እንደዚህ ማለት ነው። እንግዲህ ደሴ ሀገር አዳረስኩኝ። ይሄ በነገራችን ላይ አንደኛው ነው፣ በመቀነት የሚለበሰው ነው። ሀባይቢ እጁም እዩት፣ እንደዚህ ነው ማለት ነው። ሙሉ አይደለም እጁም፣ እና ይሄ ጥልፍ ነው። ጀማ ያው እዚህ ጋ እንደምታው በግልብ እንትኑን ሳሳያችሁ ደግሞ አያችሁታ ዩት ይሄ ከኋላ ያለው ነው፣ ባለ ሁለቱ ነው። እና በጣም ነው የሚያምረው ሲለበስ። ለምን ሁለት እንትን አለው? አንድ መቀነትና አንድ ደግሞ እንደ ሻርፕ ነገር አለው ማለት ነው። ዙሬ የገዛሁላት ይህንን የብዛት ዋጋ ነው ጀማ። ይሄ እስከ ሰባት ሺህ ስምንት ሺህ ይሸጡታል ኦንላይን፣ እኔ ያውቃለሁኝ። ግን እኔ የገዛሁላት አምስት ሺ አምስት መቶ ብር ነው። አምስት ሺ አምስት መቶ ብር፣ አንደኛ ጥራት ያለው እቃ ነው። ማሻላ እናም ጥልፍ ነው ሲቀጥል ማለት ነው ጀማ፣ አያችሁታ ከዛ እዚህ ጋር ደግሞ ለአንድ አንድ አመት ተኩል ነው ያለችኝ እኔ ሁለት አመት ብዬ ነው የገዛኋት እስከ ሶስት አመት ድረስ ይለበሳል ይሄ ልብስ እና ቆንጆ የሆነች ልብስ ናት። እኔም ለህቴሌ ገዝቻታለሁኝ። ዋጋዋ ደግሞ 2500 ብር ነው። ጫማ ግን ሳይዙ ይበዛል ጀማ። እንደው ስለወደድኳት ገዛዋት እያደገች ብዬ እንጂ፣ ሳይዟ የገዛዋት ደግሞ 500 ብር ነው። ጫማዋን፣ ልብሲቱ 2500 ብር እናት ማለት ነው። እና ማሻ አላህ ተባረክ ረህማን ይሄን ይመስላል። ጫማውን ሳይዟን ወይ ሁለት ቁጥር ወይ አንድ ቁጥር እቀይርላታለሁ። ምክንያቱም ለአንድ አመት ተኩል ወይም ለሁለት አመት ልጅ እኔም የሄቴ ልጅ ስላለች ልብሲቱ ተሆና ታለች ኖርማል ነው እስከ ሶስት አመቷ ተለብሳ ታለች አንድ አመት ተኩል ከሆነ ይህን የሚሄቴ ልጅ አሁን አንድ አመት ከአምስት ወሯ ነው በቃ ይህችን እራሷን ሳይዝ ገዝችላት እየለበሰቻን ነው ጫማው ግን በጣም ነው ትልቅ የሚሆንባት ቢያንስ ይሄ ለሶስት አመት ለምናምን ልጅ ነው የሚሆነው ስለዚህ ቁጥሩን ምን ማድረግ አለብኝ መሰላችሁ ቁጥሩን እቀንስላታለሁ ሀያ ቁጥር ወይም ሀያ አራት ቁጥር አረግላት አለሁኝ አልሙሄም ይሄን ይመስላል ማሻላ አንደኛ የሆነ እቃ ነው ጽብት ያለ ማሻላ እና ጀማአው ሌላው ደግሞ የምላችሁ ነገር ምንድን ነው ወደዚህ ጤፍ ነው ምንመጣው ጤፍና አንድ ኩንታል ጤፍ እና ምን አለ መሰላችሁ እዚህ ጋር ሀያ ኪሎ ማሽላ ነው ሀያ ኪሎ ማሽላ የተፈጨው አጠቃላይ ስንት ሆነ መቶ ሀያ ኪሎ ነው ተቀላቅሎ ነው የተፈጨው በጣም ነው የሚያምረው ማሻላ ተባርክ መጽድት አስደርጌ ነው ማሽላውን ቤት አስለቅሜ ፎ አድርጌ ነው ያስፈጨውላት አብሽም አለው ማለት ነው አብሽ ሁለት ወሎ በወሎ ሁለት ወሎ ወይም ደግሞ ግማሽ ኪሎ አለው ማለት ነው። አብሽ ቆንጆ ነው። ሞሰቡን ስትከፍቱት ራሱ ሽታው ማሻላ ነው። አብሽ ብቻኔ ይመቸኛል። አብሽ ቀላቀይን ያስፈጨሁላት ማለት ነው። እና ጤፍ በመቶ አስር ብር ሂሳብ ነው። ነጭ ጤፍ ነው። እንደገና ደግሞ ማሽላ በመቶ ማነው፣ በስልሳ ሁለት ብር ሂሳብ ነው። ማሽላ በስልሳ ሁለት ብር ሂሳብ ነው። ሱኳር አስር ኪሎ አላት በመቶ ሰባ ብር ሂሳብ እዚህ ጋር እንደምታዩት ምጥን ቆንጆ የሆነ ሽሮና በርበሬ ያለ ሽሮና በርበሬን እንሻላ እንደሚወዱት ተስፋ አደርጋለሁኝ። ጽድት ያለ አዘገጃጀት እዚህ ጋር እንደምታዩት አያችሁታው። ይሄንን አንድ ኪሎ ሚጥ ሚጣ ብላኛለች የሚሆነው አስራ አንድ ኪሎ ነው። አንድ ኪሎ ወደ ሽሮ ገብቶላታል ማለት ነው ከዛ ማለት ነው። ስለዚህ ይህን ይመስላል ማሻ አላህ ተባረክማን። እንደምትወዱት ተስፋ አደርጋለሁኝ ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር እያደረጋችሁ ማዘዝ ትችላላችሁ። ባቄላ ነው። ከዛ በርበሬ በስድስት ሰማንያ ሂሳብ ባለው ነው የተገዛላት። አሁን ግን እየቀነሰ ነው። ገና በርበሬ ገና ይቀንሳል ማለት ነው። እንሻላ እና እርጥብ ቅመም፣ ደረቅ ቅመም፣ እነዚህ የሚያስፈልጉትን በሙሉ ተደርጎበት ቆንጆ ተደርጎ ነው የተዘጋጀላት። ሁለት ዋይሎ ዘይት አላት። ዋይሎ ዘይት ደግሞ የገዛውላት በ1700 ብር ሂሳብ ነው ሁለት። ከዛ ቅቤ አንጥሬላታለሁ ጀማው እዚጋ እንደምታዩት ጽድት ያለ ቅቤ አሱር አካባቢ ላይ ነው ያነጠርኩት። እዛው ብረት ድስቱ ላይ ሆኖ ቆይቷል። ቢስሚላ እዩት እንዴት እንደሚያምር ጽድት ያለ ቆንጆ። ማሻአላ ተባረክ ረህማን የሆነ ቅቤ ነው ኔታቸው ያነጠርኩላት። ማሻአላ ተባረክ ረህማን። ይሄ ቅመሙ ነው ሀባይቢ። ይሄ ሰረክረክ ብሎ የምታዩት ቅመም ነው። ለምን ወደታች ራሱ ሲሄድ እንደዚህ ሰረግ ራሱ እነዚህ ደቃቆቹ ይገባሉ እና እዩት። ይኖራል ማለት ነው። እና ምንም እንዳይመስላችሁ ለማለት ያክል ነው። እርድ ስላረኩበት ነው ቢጫ ወደ ቢጫ ነገር የሄደው። ግዴታ እርድ ያስፈልገዋል ቀለሩ እንዳምር ማለት ነው። ይነጎር ምናምን የምትሉት ደግሞ ይሄ መነጎር የሚያስፈልገው ቅቤ አይደለም። መነጎር የሚያስፈልገውን ቅቤ ኔ ያውቀዋለሁኝ። ዝሮ ዝሮ እንደዚህ ማሻላ ሆኖ ተዘጋጅቷል። አንጎሪን ካላችሁኝ ኖርማል ነው። ለኔ አብሽሩ፣ የሚያሳስብ ነገር የለም። እናንተ አዛችሁ የማይሆን ነገር የለም። እንሻላ እንዳላ ፍቃድ ቅቤ በ800 ብር ሂሳብ 3 ኪሎ ቅቤ ማንጠሪያ ደግሞ አራት መቶ ሀምሳ ብር ቀመሙን ገዝችላት አለሁኝ። እዚህ ጋር ደግሞ ምን አላት ማር አላት ሁለት ኪሎ ልክፈትና አላሳየ። እዚህ ጋር ደግሞ ጸየም ያለ ግን የሚያምር ማር ነው ማሻአላ የገበሬ ማር ቆንጆ የሆነ ማር ነው ማለት እኛ የምንገዛት ከገበሬ ነው የምትገዛው፣ እኔ ከምናቀው ሰው ነው ብያቸዋለሁ። የምንገዛው ምንገዛውና እንደዚህ ያማረ ሁለት ኪሎ ማር በአንድ ሺህ ብር ሂሳብ ገዝችላት አለሁኝ። ቅቤ ደግሞ በ800 ብር ሂሳብ ማንጠሪያ ቅመም ደግሞ 450 ብር ገዝቻለውኝ። እንግዲህ ማሻላ ተባርክ ርማን ሁላችሁም ሁላችሁም እንደምትወዱት ተስፋ አድርጋለውኝ። ከወደዳችሁ ደግሞ በ0967177194 ታገኛላችሁ፣ ወይም ደግሞ ዋትሳፕ 0923 17415፣ ይህም ሜን ስልክ ቁጥር ነው። እንደዚህ ጤፉንም ሁሉንም ስፈጫ ይተን ቆንጆ አድርገን ለቤተሰቦቻችሁ እናደርስላችኋለን። እንግዲህ ጉሉ ማሻላ ተባርኩ ረህማን ሁላችሁም ከወደዳችሁት ማለት ነው ማሻላ በማለት እያበረታታችሁኝ እንሻላ እንደዚህ ጽድት ያለ ቆንጅዬ የሆነ ቅቤ አንጥሪላታለሁኝ ወላሂ ነው እኔ በስሬ አልহামዱሊላህ ረብል ዓለሚን ለራሴ ሞዶን እኔ በቃ ማረገው ነገር ለሌሎች ማድረግ የሚያስደስተኝ ይህን ይመስላል ሰላማችሁ ይብዛ ሰላም አለይኩም ወዳችሁ እዚ ጋ ቅቤው እንደተገዛ ፍርጅ ውስጥ አስገባዋለሁና ነው እንደዚህ የሚሆነው ማለት ነው። እና በጣም ንጹህ ቅቤ ነው። ማሻላ ተባረክ ረህማን። ሶስት ኪሎ ቅቤ እናነጥራለን ለእህታችን ማለት ነው። አብራችን ቆዩ። ቅቤያችን ይህን መስሏል። ማሻላ ተባረክ ረህማን፣ ጽድት ያለ ቅቤ አሁን እለኩስበት አለሁኝ ማለት ነው። በደንብ ትንሽ ተክተክ እንዴል ሞ ለማንጠሪያ የሚሆኑ ግብአቶችን እዚጋ አዘጋጅቻ አለሁኝ ኮረሪማ፣ ኮሰረት፣ እንደገና ደግሞ ገውዝ፣ ጥቁር አዝሙድ፣ አብሽ እነዚህ በሙሉ አሉን ማለት ነው። እንሻላ አብራችን ቆዩ። ላይክና ሰብስክራይብ ማድረግ እንዳይረሳ። እና ጀማ ቅመማችንም በዚህ መልኩ ፈይተነዋል ማለት ነው። ጀመር ቅቤው እንደዚህ እንደምታዩት እርጥብ ቅመሙን አድርጌው እንትን እያለን የተንተከተከ ነው። አሁን ምን አረጋለሁ? የተፈጨውን ቅመም